እጅግ በጣም ብዙ ሰዎች የአላህን ተባረክ ወተዓላ መሃሪነት ተስፋ በማድረግ አላህ ከሪም ነው እንደ ሰዎች አይደለም እያሉ ጀርባቸውን በወንጀል የሚያከብዱ የሥራ መዝገባቸውን በወንጀል የሚሞሉ ሰዎች አሉ። አዎ፣ አላህን ተባረክ ወተዓላ ተስፋ ማድረግ አላህ ላይ ጥሩን ነገር ተስፋ ማድረግ ከአላህ ምህረትን መጠበቅ ሑስን ተገቢና አስፈላጊ ነገር ነው። መቼም አላህ አይምረኝም ብሎ ተስፋ መቁረጥም ከሙስሊም የሚጠበቅ አይደለም። ከባድ ወንጀል ከከባይረት ዝኑብ ከከባድ ወንጀሎች አንዱ እኔን አላህ አይምረኝም ብሎ ተስፋ መቁረጥ፣ እገሌን መቼም አላህ አይምረውም ብለው ተስፋ ማስቆረጥ። ይሄ አይገባም። አላህ መሀሪ እንደሆነ ነግሮና ነገር ግን የአላህን ምህረት ተስፋ በማድረግና በሸይጣን በመታለል መካከል ያለውን ልዩነት መረዳት ያስፈልጋል። ሸይጣን ከንቱ ተስፋን ይሰጣቸዋል፣ መልካምን ነገር ያስመኛቸዋል። የሸይጣን ቃል እና ምኞት መታለል መሸንገል እንጂ ሌላ አይደለም። ባለው መሰረት አላህ ተባረከ ወ ተዓላ መጥፎ ሥራ ከመስራት ጋር የአላህን ምህረት ያስከጅላቸዋል። ሸይጣን ከፊት ከኋላ፣ ከግራ ከቀኝ፣ በእግር በፈረስ እመጣባቸዋለሁ አታላቸዋለሁ፣ አብዛኞቹን ታዛዥ ሆነው አታገኛቸውም ብሎ አላህ ፊት ቆሞ ዝቷል። ሸይጣን የሰው ልጅ ላይ እንደሚጫወት፣ ሂድ አንተን የተከተለ ከአንተ ጋር ጀሀነም ትገባላችሁ፣ ትክክለኛ የእኔ ባሮች እነሱ ላይ አቅም የለህም፣ መግቢያ የለህም ብሎታል። አላህ ተባረከ ወተዓላ አልኢማም አልሐሰኑ አልበስሪ የሚባሉት ታላቅ ታቢዒ ረሂመሁላህ ተዓላ ሙእምን ስለ ጌታው ጥሩ ግምት ስላለው ከጌታው ጥሩ ነገር ስለሚጠብቅ ስራን ያሳምራል። ስራው ስላማረም አላህ ዘንድ ጥሩ ነገር ያገኛል ማለት ነው። ከጌታው ያለው ግምት ጥሩ ነገር ስለሆነ አላህ መቅጣት ያለበትን እንደሚቀጣ መሸለም ያለበትን እንደሚሸለም ስለሚያውቅ ግምቱ አማረ፣ ስራውም አማረ። ፋጅር ደግሞ አመፀኛም ቢባይ ደረቅ የሆነ። ለጌታው ያለው ግምት የተሳሳተ ስለሆነ የተበላሸ ስለሆነ ስራውም ተበላሻ። አላህ ተባረክ ወተዓላ ሞኝ ነው የታዘዙትንም ያልታዘዙትንም አኼራ ላይ እኩል ጀነት ግቡ ይላል ብሎ የተሳሳተ ግምት እሱ ላይ ስላለ ስራውም የተሳሳተ ሆና ከበባድ ወንጀሎች ጋር ከመጽናቱ ጋር ዋጅብ የሆኑ ግዴታ የሆኑ ነገሮችን ከመተው ከመዘናጋቱ ጋር ሰውን ከመበደሉ ጋር የሥራ መዝገቡን በወንጀል ከመሙላቱ ጋር አላህ ተባረከ ወተዓላ የቂያማ ቀን ችግር የለውም ሂድ ጀነት ግባ ይለኛል የሚል ሰው ካለ አላህን ያውቅ። ፈስአሉ አህለ ዝክሪ ኢን ኩንቱም ላ ተዕለሙን

እዚህ ዱንያ ላይ ወንጀል ሰርቶ ቆሾ አላህ ፊት መቅረብ ሰው ሆኖ ማይሳሳት የለም። ነገር ግን አውቆ ሆን ብሎ የወንጀልን በር ፈልጎ አንኳክቶ ወንጀል መስራትና ነፍስን አላህን መታዘዝ ላይ ከመገደፍ ጋር ሳያስቡት፣ ሳይፈልጉት፣ ሳያቅዱለት በድንገት ወንጀል መስራት ሁለቱ ይለያያል። አላህ ተባረከ ወተዓላ መሀሪ እንደሆነ ቢነግረንም የሚመረው ተሳስቶ ወንጀል የሰራን ሰውን በቀላሉ የሚመረው ተሳስቶ ወንጀል የሰራን ሰውን ለወንጀል አቅዶ አውጥቶ አውርዶ ፈልጎ ወንጀል የሚሰራን ሰው አላህ በቀላሉ አይመር። የተለያዩ ወንጀል የሰሩ ሰዎችን እንደሚቀጣ ቁርአን ላይ ይነግሮናል። እጅግ በጣም ብዙ ሰዎች የአላህን ተባረከ ወተዓላ መሃሪነት ተስፋ በማድረግ አላህ ከሪም ነው እንደ ሰዎች አይደለም እያሉ ጀርባቸውን በወንጀል የሚያከብዱ የሥራ መዝገባቸውን በወንጀል የሚሞሉ ሰዎች አሉ። አዎ አላህን ተባረከ ወተዓላ ተስፋ ማድረግ፣ አላህ ላይ ጥሩን ነገር ተስፋ ማድረግ፣ ከአላህ ምህረትን መጠበቅ ሑስን ዞን ተገቢና አስፈላጊ ነገር ነው። መቼም አላህ አይምረኝም ብሎ ተስፋ መቁረጥም ከሙስሊም የሚጠበቅ አይደለም። ከባድ ወንጀል ከከባይረ ድኑ ከከባባድ ወንጀሎች አንዱ እኔን አላህ አይምረኝም ብሎ ተስፋ መቁረጥ፣ እገሌን መቼም አላህ አይምረውም ብለው ተስፋ ማስቆረጥ፣ ይሄ አይገባም። አላህ መሀሪ እንደሆነ ነግሮና ነገር ግን የአላህን ምህረት ተስፋ በማድረግና በሸይጧን በመታለል መካከል ያለውን ልዩነት መረዳት ያስፈልጋል። አላህ ይምረኛል ብሎ ያወቁ ወንጀል መስራት ሞኝነትን ሳላውቅ ሳላስብ ሳልፈልግ የሰራሁትን አላህ ይመረኛል መሃሪ ነው ብሎ አላህን ተስፋ ማድረግ ከአላህ ጥሩን ነገር መጠበቅ ሙእምንነት ነው። ለይሰ ቢአማንይኩም ወላ አማንይ አህል ልኪታብ መን ያዕመል ሱአን ዩጅዘ ብሂ የሚል የቁርአን አንቀጽ አለ። ነፍሳችንን ቆንጠጥ እንድናደርግ ሚመክራ አንቀጽም እናንተ እንደምትመኙት እንደምታስቡት አይደለም መጥፎ ስራ ሰርታችሁ ስታወቁ ሰይኡፈሩ ለና እንማራለን እንደምትሉት አይደለም። መጥፎ ስራ የሰራ ሰው ከስራው መሸሻ አያገኝም የዋጋውን ያገኛል ተብሏልና አላህ ላይ ተባረክ ወተዓላ ሑስነ ዘን ልብ ውስጥ ማሳደር አላህ ይምረኛል፣ ይቅር ይለኛል፣ አላህ አዛኝ ነው፣ አላህ ከሪም ነው ማለት አብሮት መልካም ስራ ሊኖር ይገባ ስራን ከማሳመር ጋር ወንጀልን ከመራቅ ጋር አላህ ይምረኛል ከሱ ዘንድ ምህረትን አገኛለሁ ማለት መልካምና ከሙስሊም የሚጠበቅ ነገር ፍትህ ነው፣ አግባብ። አላህ ተባረከ ወተዓላ እሱ ዘንድ ባለው የማህሪነት ባህሪ የተወበቱን ይመራ አብዛኛው ስራቸው መልካም የሆነ አልፎ አልፎ ነፍስያቸውና ሸይጣን ሸንግለው አታለው የሚቀላቀሉባቸውን ወንጀል ይሰርዛል። ይሄ ነው ከአላህ ተባረከ ወተዓላ ጥሩ ነገር መጠበቅ የሚባል። ቀን ከሌሊት ወንጀል የሚሰራ ከበባድ ወንጀሎች ላይ የሚዘወትር፣ የሰዎችን ሐቅ የሚነካ፣ ገንዘባቸው የሚዘርፍ፣ ስማቸውን የሚያጠፋ፣ አካላቸውን የሚጎዳ፣ ሕይወታቸውን የሚያጠፋ የተለያዩ አላህ አክብሯቸው ተጠንቀቋቸው ያለ ከበባድ ወንጀሎችን የሚዳፈር ሆን ብሎ ሸሪዓን የሚጻረር የሻውን ሰርቶ ሲያበቃ አላህ ከሪም ነው፣ አላህ አዛኝ ነው፣ እንደ ሰዎች አይደለም እያለ ጌታዬ ዘንድ ጥሩ ነገር እጠብቃለሁ ቢል ፈጽሞ ይሄ ህስነ ነበና አይባል ከአላህ ጥሩ ነገር መጠበቅ አይባል። አላህን ተባረክ ወተዓላ ሞኝ ነው ብሎ ማሰብ ነው የሚባል። ሲጀምርም በትክክል ነገሩ ከታየ ወንጀል የሚሰራ ሰው ጌታው ላይ ጥሩ ግምት አይኖርም። አላህን የሚያስቆጣ ዘውትር ወንጀል የሚዳፈር ሰው ልቡ አይረጋጋም። እንዲሁ ራሱን ለማታለል ሸይጣን እያስመሰለበት አላህ ይምረዋል፣ አላህ ይምረሃል ይመረኛል እያለ ይኖራል እንጂ ወንጀል ከአላህ ተባረከ ወተዓላ ረሕመትን እንዳይከጅሉ ውስጥ ላይ መጥፎ ስሜት እንዲሰማ ያደርጋል። የሰው ልጅ ማድመጥ ያለበት ውስጡን ነው። ጊዜያዊ ስሜቶችን ሳይሆን፣ የሸይጣንን ብዥታና ማታለያ ሳይሆን፣ በትክክል ከጌታ የጥሩ ነገር አግኛለሁ፣ ጥሩ ነገር እጠብቃለሁ፣ ምህረትን፣ ጀነትን የሚለው ሥራው ያማረ ሰው ሥራው ከመበላሸቱ ጋር በአፉ አልያ ደግሞ በወስዋስ መልኩ ልቡ ላይ ውል የሚልበት አላህ ይመረኛል የሚል ሰው በትክክል ከነፍሱ ጋር ቢነጋገር ውስጡን በሚገባ በጥልቀት ቢመረምር ራሱን ቢያዳምጥ ስጋት አለ። ውስጡ ላይ አጥፍቼም፣ አበላሽቼም ተው ያለኝን እምቢ ብዬም አስቆጥቼውም እንዴት ነው ከሱ ጥሩ ነገር መጠብቀው? የሚል ድምፅ ከውስጡ መስማት ይችላል፣ ለራሱ ለነፍሱ ጊዜ ከሰጠ። ነገር ግን በወንጀል ተጠምዶ ራሱን የሚገመግምበት ራሱን የሚፈትሽበት ጊዜ ስለማያገኝ የሸይጣንም ትልቅ ሥራ የዒድሁም ወዩመኒህም ወማ የዒድሁሙ አልሸይጣኑ ኢላ ጉሩራ ሸይጣን ከንቱ ተስፋን ይሰጣቸዋል፣ መልካምን ነገር ያስመኛቸዋል። የሸይጣን ቃልና ምኞት መታለል መሸንገል እንጂ ሌላ አይደለም ባለው መሰረት አላህ ተባረከ ወተዓላ መጥፎ ሥራ ከመስራት ጋር የአላህን ምህረት ያስከጅላቸዋል። ሸይጣን ከፊት ከኋላ ከግራ ከቀኝ በእግር በፈረስ እመጣባቸዋለሁ አታላቸዋለሁ፣ አብዛኞቹን ታዛዥ ሆነው አታገኛቸውም ብሎ አላህ ፊት ቆሞ ዝቷል አለ። ሸይጣን የሰው ልጅ ላይ እንደሚጫወት ሂድ አንተን የተከተለ ከአንተ ጋር ጀሃነም ትገባላችሁ፣ ትክክለኛ የእኔ ባሮች እነሱ ላይ አቅም የለህም መግቢያ የለህም ብሎ ታል። አላ ተባረከ ወተዓላ አንድ ከአለቃው የጠፋ ባሪያ የባሪያነት ስርዓት በነበረበት ጊዜ ያለሱ መግቢያ የሌለው እንደ እቃ ገዝቶ ያመጣው ከአለቃው አገልጋይ ጠፍቶ ቆይቶ መመለስ ቢያስብ ያለ አለቃዬ ፈቃድ ከቤት ወጥቻለሁ፣ ስራ አበላሽቻለሁ፣ አሁን ብመለስ በፊቱ እንዴት ነው የምቆመው ብሎ መጨነባ አይቀርም። ተልኮ አድርግ የተባለውን አድርጎ አምጣ የተባለውን ይዞ ሲመጣ የሚሰማው አይነት ስሜት አይሰማውም። የጠፋ ባሪያ ወደ አለቃው ሲመለስ ልጁን ካ ወደ አባቱ ሲመለስ አታድርግ ያለኝን አድርጌ አትሄድ ወዳለኝ ቦታ ሄጄ አባቴን እንዴት ነው ማገኘው? ይላል። ባሪያም አለቃዬ ጋር እንዴት ነው መገናኘው? ይላል። በስጋት ነው መምጣት፣ ካለበትም የሚመጣው በዛው ሊጠፋ ይችላል። የሰው ልጅ ከጌታው ጋር ያለው ግንኙነት ባሪያ ከአለቃው ጋር እንዳለው ግንኙነት ነው። የገቢ ምንጩ እሱ የሆነ አሰሪ ሰራተኛ ከገቢ ምንጩ ከሆነ አለቃ አሰሪው ጋር እንዳለው ግንኙነት የአላሁ ከዛ በብዙ እጥፍ የላቀን የሰው ልጅ ያለ አላህ ዱንያም የሚሆን አኼራ ላይ መኖር አይችልም። ወኢነ ለና ለልአኼረተ ወልኡላ ዱንያ አኼራ የአላህ ነው። በአላህ እጅንያል የሰው ልጅ የሚበላው፣ የሚጠጣው፣ የሚተነፍሰው በአላህ ፈቃድ፣ በአላህ እርዳታ ነው። ዱንያ ላይ እንኳ ሰውም፣ እንስሳውም፣ ታዛዥ፣ አመፀኛውም ይበላል፣ ይጠጣል፣ ይተነፍሳል። ከባዱ ፈተና አኼራ ነውና ዱንያ ላይ እንደሻው የሆነ ከአላህ ያመጸ ከህግ የወጣ ስሜቱን ሲያመልክ የኖረ የቅያም ቀን አላህ ፊት እንዴት ነው የምቆመው? ከማጥፋቴ ጋር ከመበላሸቴ ጋር አላህ ይምረኛል እንዴ የሚል ጥያቄ ውስጡ ላይ መኖሩ አይቀርም። ህሊናው ጭራሽ ካልሞተ፣ ተፈጥሮ ካልተቀየረ ስራው የተበላሸ በሙሉ ውስጡ ላይ ጭርታ ብቸኝነት ይሰማዋል፣ ስጋት ይወረዋል። ያን ሁሉ ወንጀል ተሸክሜ እንዴት ጀነት እገባለሁ? ይላል። በተቃራኒው ደግሞ ስራው ያማረ ጸባዩ ያማረ አላህን የሚፈራ የአላህን ሐቅ የሰው ልጆችን ሐቅ የሚጠብቅ ታዛዥ የሆነ የሰው ልጅ በመልካም ስራው ልክ ጌታው ላይ መልካም ተስፋ ይኖረዋል። አላህ ይመረኛል ለሱ ብዬ እንዲህ አክል እንዲህ አይነት መልካም ስራ ሰርቻለሁ፣ ለሱ ብዬ እንዲህ አይነት ወንጀል ትቻለሁ ከጌታዬ ምህረትን ሽልማትን እጠብቃለሁ ይላል። በኢሕሳናችን በመልካም ስራችን ልክ አላህ ላይ ጥሩ ተስፋ ይኖረን። በትክክልም ምህረት የሚገኘው እዚህ በተሰራው መልካም ስራ ልክ በተያዘው ጠንካራ እምነት መሰረት ነው እንጂ በከንቱ እምነት፣ በሸይጣን ሽንገላ፣ ጭራሽ በወንጀል አይደለም። የአላህ ምህረት የሚገኝ አላህ ዘንድ ያለ መልካም ነገር ለሱ መልካም በመሆን የሚገኙ እንጂ አላህ ዘንድ ያለን መልካም ነገር የከጀሉ እዚህ ምድር ላይ ያስቀመጠውን ህግ መጣስ በፍጹም ህሊና ካለው አቅል ካለው ሰው ማይጠበቅም። አልኢማም አልሐሰኑ ልበስሪ ሚባሉት ታላቅ ታቢዒ ረሂመሁላሁ ተዓላ ሙእምን ስለ ጌታው ጥሩ ግምት ስላለው፣ ከጌታው ጥሩ ነገር ስለሚጠብቅ ስራን ያሳምራል። ስራው ስላማረም አላህ ዘንድ ጥሩ ነገር ያገኛል ማለት ነው። ለጌታው ያለው ግምት ጥሩ ነገር ስለሆነ አላህ መቅጣት ያለበትን እንደሚቀጣ መሸለም ያለበትን እንደሚሸለም ስለሚያውቅ ግምቱ አማረ፣ ስራውም አማረ። ፋጅር ደግሞ አመፀኛም ቢባይ ደረቅ የሆነ ለጌታው ያለው ግምት የተሳሳተ ስለሆነ የተበላሸ ስለሆነ ስራውም ተበላሻ አላህ ተባረክ ወተዓላ ሞኝ ነው? የታዘዙትንም ያልታዘዙትንም አኼራ ላይ እኩል ጀነት ግቡ ይላል በሎ የተሳሳተ ግምት ውስጡ ላይ ስላለ ስራውም የተሳሳተ ሆና። አላህ ተባረከ ወተዓላ ያመኑ የተስተካከሉ የታዘዙና ያመጹ ያፈነገጡ እኩል እንዳልሆኑ አላህ ነግሮናል። ሁሉም ዱንያ ላይ የሰሩትን የስራቸውን ያገኛል። ስለዚህ አላህ ላይ መልካም ተስፋን ማሳደር አላህ ከሪም ነው፣ ቸር ነው፣ መሃሪ ነው ማለት መልካም ሥራ ጋር ሊሆን ይገባል። አላህን ከመታዘዝ ጋር ሊሆን ይገባል። ይሄንንም አላህ በበርካታ የቁርአን አንቀጾች ነግሮናል። እሱ ይመረኛል፣ ጀነት ያስገባኛል፣ ወንጀሌን ያራግፈልኛል ማለት እንችል ዘንድ ማመን፣ መልካም ሥራ መስራት፣ ለዲን መታገል፣ በዲን ዙሪያ የሚደርሱ ፈተናዎችን መቋቋም ለአላህ ብሎ የወዱትን ነገር መተው ዲን እስከሆነ ድረስ ነፍስያ ማትፈልገውንም ነገር ቢሆን ማድረግ መሟላት አለበት። እንደዚህ አይነት ነገሮች ሲሟሉ አላህ ተባረከ ወተዓላ ይቅር እንደሚል ከዚያ በፊት የተሰሩ ወንጀሎችን እንደሚምር አሄራን እንደሚያሳምር ነግሮ ነው እንጂ ዱንያም ላይ እንደ ልቡ የሻውን እያደረገ እንደፈለገ እየሆነ አሄራም ላይ እንደፈለግኩ ጀነት ላይ ነፃ ሆኜ ይኖራለሁ የሚል ሰው የሞኞች ሁሉ ሞኝ ነው። ደካማ ሰነፍ ማለት ስሜቱን የሚከተል ሰው ነው። ብልህ አዋቂ ሰው ማለት ነፍሱን የሚቆጣጠር ሰው ነው። ነፍሴ ሆይ ይህን ለምን አደረግሽ? ይህን ለምን አልሽ? ይህ ይፈቀዳል ወይ? አኼራ ላይ ያኮራል ወይ? እያለ ራሱን የሚመረምር የሚገመገም ከሰዎች ሁሉ ብልህ ሰው ማለት አስተዋይ ሰው ማለት እሱ ነው። የመጨረሻ ደካማ ሞኝ ማለት ደግሞ ስሜቱ የሚመራው ሰው ነው። የፈለገውን ሰርቶ ደግሞ የተመና ዐለ አላሂል አማኒ ስራው መጥፎ ከመሆኑ ጋር አላህ ላይ ደግሞ ጥሩ ነገር የሚመኝ

ቀሪቡን ሚነል ሙሕሲኒን የአላህ ምህረት የአላህ እዝነት እምነትና ሥራ ጸባያቸውን ላሳመሩት ቅርብ ነው ብሎ ነው። እምነቱን ያላሳመረ ሥራውን ያላሳመረ ከሰዎች ጋር ከአላህ ጋር ያለውን ጸባይ ስነምግባር ያላሳመረ ሰው የአላህ ረሕመት ከእሱ እሩቅ ነው። ረሕመቴ ሰፊ ነው፣ እዝነቴ ምህረቴ ሰፊ ነው፣ ከቁጣዬ ይበልጣል ይልቃል ካለ በኋላ ለነዚያ ላመኑ ነቢን ለተከተሉ ዘካን ለሰጡ እዝነቴ እንሰጣለሁ ብሎ። ታዲያ የአላህ እዝነት የአላህ ምህረት በነፃ የሚገኝ ነገር አይደለም። ዱኒያ ላይ ነው በነፃ የሚገኝ። ሰውም እንስሳውም፣ ታዛዥ አመፀኛውም፣ ሙስልም ካፍሩም በአላህ እዝነት ይበላል ይጠጣል፣ ይተነፍዛል። ከሞት በኋላ ግን እዝነት የሚቀጥለው እዚህ ዱኒያ ላይ አላህ ተባረክ ወተዓላ ቀጥሉ ያላቸውን ለቀጠሉ አቁሙ ያላቸውን ላቆሙ፣ ተው ያላቸውን ለተው፣ አድርጉ ያላቸውን ላደረጉት ብቻ ነው አኺራ ላይ ረህመት የሚደረገው እዝነት የሚደረገው። ስለዚህ የተለያዩ ወንጀሎችን እየተዳፈሩ ሰይወፈሩ ለና አላህ ይምረናል አላህ ከሪም ያሉ መዘናጋት፣ ራስን መጉዳት፣ ራስን መበደም ከቁርአን ውስጥ ከስሜት ጋር የሚሄደውን እየተቀበሉ እየተገበሉ ሌላኛውን መጣን ነው የሚሆን አላህ ተባረከ ወተዓላ የእሱን ምህረት የሚከጅሉ የሚገባቸው እነማን እንደሆኑ ቀደም ሲል ባነበብነው የቁርአን አንቀጽ ንግሮ ነው። ያመኑ መልካም ሥራ የሠሩ ጂሀድ ያደረጉ በገንዘባቸው በጉልበታቸው ለዲን የለፉ የታገሉ ኡላኢከ የርጁነ ረሕመተ ላህ እነሱ የአላህን ረሕመት ተስፋ ያደርጋሉ። በአላህም ነው መልካም ሥራ ሰርተው ፊሰቢልላህ ታግለው አድርጉ የተባሉትን አድርገው ተው የተባሉትን ትተውም እነሱ የአላህን ረሕመት ይከጅላሉ። ይሄን ያላደረጉት ሰ ሊከጅሉም አይገባም። አላህ እንዲህ አይነት ሰዎች የአላህ ረሕመትን ይከጅላሉ። ይከጀልላችኋል ካለ አላህ ያደርጋል፣ ቃሉን ያፈርሰው ነገር ግን መስፈርቱን ያላሟሉስ? ዱንያ ላይ እንኳ ውሃ ለመጠጣት ምግብ ለማግኘት ገበያ ሄዶ ሰዎች በማየት ብቻ ያሰቡትን ማሳካት አይቸው። ገበያ ሄደው ተገበያይተው የሚፈልጉትን የሚያገኙበት ገንዘብ መኖር አለ። ለዱንያ ህይወት እንኳ የአኺራ እውነተኛውን ህይወት ለማግኘት ነፍስን መግዛት ያስፈልጋል። ጀነትን መግዛት ያስፈልጋል። በምንድነው የሚገዛው? ስሜትን በመተው አድርጎ የተባሉትን በማድረግ ተው የተባሉትን በመተው ሁሉን ወዶ የለም ዱንያም ጀነት አኼራም ጀነት እንደፈለጉ መሆን ሊሳካ አይችልም። ስለዚህ ከበባድ ወንጀሎች ጋር ከመጽናቱ ጋር ዋጅብ የሆኑ ግዴታ የሆኑ ነገሮችን ከመተው ከመዘናጋቱ ጋር ሰውን ከመበደሉ ጋር

ፍርዳቸው ከፋ ይላል አላህ ተባረክታል። ታ ኢና ልአብራራ ለፊ ነዒም ወኢና ልፉጃራ ለፊ ጀሂም ታዛዦች ፀጋ ውስጥ ናቸው። ዱንያም ላይ አላህ የሉበሰላምን ይሰጣቸዋል። አላህን የሚታዘዙ ሰዎች አኸራ ቀብር ውስጥም ከስቃይ ይጠበቃቸዋል። ቀብራቸውን የጀነት ጨፍ ያደርግላቸዋል። ከዛ በኋላ ከቀያም በኋላም በማይቋረጥ የጀነት ጸጋ ውስጥ ያኖራቸዋል። እነዚህ አብራሮች ናቸው፣ ታዛዦች ፉጃሮች፣ ደግሞ ስቃይ ውስጥ ናቸውእ ደስታ ይሰጠኛል ብለው የሰሩት ወንጀል ሰላም አይነሳቸዋል። ቀብር ውስጥም ይሰቃያሉ ከቅያማ በኋላም ዋናው ስቃይ ውስጥ የጀሀነም እስር ቤት ውስጥ ይገባል። ስለዚህ በጭንቅላታችን ሸይጣን ሊጫወትብን አይገባ። ወንጀል ላይ ከመዘው ተርቃ ከመጽናት ጋር አላህ ያየኛል ይሰማኛል ያውቃል ሁሉንም አድርገውም ከማለት ጋር መልሶ ደግሞ ምንም እንዳልሰራ ሰው ሂድ በሰላም ጀነት ግባባላለሁ ቁጣው ብርቱ ነው። አላህ ይችላል፣ መማር ያለበትን ይመራል እንጂ ከያዘ አያያዙ ብርቱ ነው። ኢነ በጥሸ ረቢከ ለሸዲድ፣ ለጌታህ ቅጣት አያያዝ ብርቱ ነው። ስንቶችን ቀጥቷል። እዚህ ዱንያ ላይ ያጠፉ ሰዎችን ቀጥቷል። ምድርን ገልብጦባቸዋል። ከሰማይ የቋጥኝ ድንጋይ አዝንቦባቸዋል። በአውሎ ንፋስ አጥፍቷቸዋል። በምን በሰሩ ስራ፣ ባጠፉት ጥፋት ምክንያት በዱንያም እንደማያበቃ ንግሮናል። ወለዓዛቡል አኺረቲ አሸዱ ወአብቃ እዚህ ዱንያ ላይም ቀጠቼ ያሳይቻለሁ ሌሎች እንዲነቁ እንዲማሩበት። የአኼራው ደግሞ ከዚህ የበረታ ዘላለማዊም ነው ብለና። አላህ ተባረከ ወተዓላ በብዙ የቁርአን አንቀጾች ራሱን ዓሊም ሐኪም ብሎ ወስፏል፣ ገልጿል፣ አስተዋውቆና ጌታ አዋቂ ነው ጌታህ ጥበበኛ ነው ብሎና። ማንን መቅጣት እንዳለበት ያውቃል? ከጥበቡ አንዱ ያጠፉን መቀጣት ያለባቸውን ይቀጣል። መቀጣት ያለባቸውን ስሜታቸውን እንደፈለጉ የጋለቡን አላህን ፈርቶ ስሜታቸውን ተቆጣጥረው ከኖሩት እኩል ጀነት ኑሩ ይላል ብሎ የሚገምት ሰው ካለ አላህ አዋቂና ጥበበኛ አይደለም ማለት ነው። እዚህ ዱንያ ላይ እንኳ ታዛዥና ታዛዥ ያልሆነን ሰው ሰዎች ባንዳይን አያዩ በፍርድ አሰጣጥ ዙሪያም በተደጋጋሚ ጥፋት የሚያጠፋና ድንገት ጥፋት ያጠፋን ሰው ፍርድ ቤት ችሎት ላይ እኩል ቅጣት አይሰጣቸው። ከዚህ በፊት አጥፍቶ ስለማያውቅ ተብሎ ቅጣት ይቀልለታል። በተደጋጋሚ ወንጀል ስለተመዘገበበት ተብሎ ቅጣት ይከብድበታል። ይሄ በምድር በሰዎች ፍርድ። ምናልባትም ሰዎች ባላጠፉት ነገር እንኳ ሊቀጡ ይችላል። አላህ ግን ተባረከ ወተዓላ ዓሊም ነው፣ ሁሉን ነገር ያውቃል። ሰዎች ከሰዎች የደበቁትንም ወንጀል ያውቃል፣ ለወንጀል ምን እንዳነሳሳቸውም ያውቃል። መማር ያለበትን ይመራል፣ መማር የሌለበትን ይቀጣል። ሐኪም ሁሉን ነገር በቦታው ያስቀምጣል። ለሁሉ የሚገባውን ይሰጣል። ስለዚህ አላህ ተባረከ ወተዓላ ከሪም ነው በሚል በሑስነ ዞን ወንጀልን መዳፈር አግባብ አይደለም። ሑስነ ዞን ከአላህ ጥሩን ነገር መጠበቅ፣ ተስፋ ማድረግ የሚጠቅመው መልካም ሥራ ለሚሰራ ሰው። ተሳስቶ ወንጀል ሲሠራ ፈጥኖ ለተወበተ ሰውን፣ ለተጸጸተ ሰውን፣ መጥፎውን ሥራ በጥሩ ለቀየረ ሰውን፣ ቀሪ ህይወቱን በመልካም ሥራ ላሳለፈ ሰውን ይሄ ነው ሑስነ ዞን ነው የሚባል ከአላህ ጥሩን ነገር መጠበቅ

ለዲን ፈተና፣ መከራ፣ ስቃይ ደርሶባቸው ችለው ተቋቁመው የሚወዱትን ሀገር ንብረት፣ ቤተሰብ ጥለው ለዲናቸው ብሎ የተሰደዱ ከዛም ጂሀድ ያደረጉ የሰበሩ የታገሱ ለነዚህ አላህ ምህረት ያደርገሃል። ለም የምህረቱ መስፈርት የት ነው ያለው? እኛ ጋ ይህን ሁሉ ያሟሉትን እምራለሁ ሲል ይህን ያላሟሉ በቀላሉ ምህረትን አያገኙማል። የተስፋ የአላህን ረህመት ተስፋ የሚያደርጉ ሰዎችን መስፈርት ልናሟላ ልናምን መልካም ስራ ልንሰራ ድንገት ስንሳሳት ፈጥነን ልንቶብት ያጠፋነውን ጥፋት የሚያብስ መልካም ስራ ልንሰራ ቀሪ ህይወታችንን በመልካም ነገር ልናሳልፍ። ይሄን ካደረገም በኋላ አላህን ተባረከ ወተዓላ ማረኝ ልንል ይምረኛል፣ ጌታዬ አዛኝ ነው። ይሄን ሁሉ አድርጌ ጥፋቴን አመኜ ጥፋቴ የማበስበትን መልካም ስራ ሰርቼማ ጌታዬ አይቀጣኝም ብንል ችግር የለው። መጥፎ ስራ ከመስራት ጋር ግን አላህ በቀላሉ ይምረኛል ማለት መሸንገል